የዛሬ እርሴ ሀይሚና ዳሊ ናቸው ማለት ነው። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ኮሜት እያነበብን አስተያየት እንሰጣለን ማለት ነው። የመጀመሪያ ኮሜት ምን ይላል መሰላችሁ? ሀይሚ ገደል ትግባ የምትሉ ላይክ አድርጉ ትላለች። ቢያንስ እስከ ስድስት መቶ ሰው እስከ ሰባት መቶ ሰው ተስማምተዋል፣ ሀይሚ ገደል ትግባ በሚል ማለት ነው። በመጀመሪያ እዚህ ውስጥ የምትሳደቡ ሰዎች በተለይ ሴት ናችሁ። ብዙዎቻችሁም ደግሞ አረብ ሀገር ላይ ነው የምትኖሩ ማለት ነው። ወገኖቼ ከምትሳደቡ በፊት አስባችሁ አሰላስላችሁ መጻፍ አለባችሁ ወይም ደግሞ መናገር አለባችሁ። እዚህ ጋር የሰው ቤት ሆናችሁ የሰው ጓዳ ቁጭ ብላችሁ እንዴት ለሰው ልጅ መጥፎ ነገር ታስባላችሁ? ሀይሚ እህታችን። እዚህ ጋር በአካል ማናችንም አናቃት አናቃትም ምናቃት በሶሻል ሚዲያ ነው። ሶሻል ሚዲያ ስትጠቀም እች ልጅ አትሳደብ፣ ዘረኛ አይደለችም፣ ሰው አታንቋሽሽም፣ ሰው አትነካም። እንደ ማንኛውም ሰው ዩቱብ ቻናል ትሰራለች። ይሆነኛል ያለችው ቪዲዮ እንደ ሰው ሰርታ ትለቃለች ማለት ነው። ስለዚህ ብዙዎቻችሁ ሀይሚ ገደል ትግባ የምትሉ እህቶቼ አላችሁ እዚ ጋር እህቴ ብትሆን ቤተሰቤ ብትሆን ዘመዴ ብትሆን ያክስቴ ልጅ ብትሆን ያጎቴ ልጅ ብትሆን ብላችሁ ቆም ብላችሁ ማሰብ አለባችሁ። የሰው ልጅ ታውቃላችሁ፣ ገደል ትግባ ማለት እኛ ሰዎች ታውቃላችሁ፣ ያው ብዙ ነገር ይደርስብናል፣ ብዙ አደጋዎች አለ። ከእንደዚህ አይነት ነገር ይጠብቀን። እኛ ባንፈልጋትም ደግሞ እቺ ልጅ እናቷ ትፈልጋታለች። አባቷ ይፈልጋታል እህት ወንድሞቿ ይፈልጓታል ማለት ስለዚህ ለምን ገደል ትገባለች ደስ ካላችሁ ቪዲዮ ማየት ትችላላችሁ ደስ ካላላችሁ ደግሞ አለማየት መብታችሁ ነው ማለት ነው ስለዚህ እነዚህ ልጆች ዩቱብ ቻናል ሰሩ እንጂ አሁን ለምሳሌ ሀይሚ እውነት ዳንኤል አገባችሁ ማለት አይደለም ስጦታ ሰጣትና፣ ታዳ ከብሩኬ ጋር ተለያዩ ማለት ነው፣ አይደለም? ስለዚህ አሁንም እኔ ከዚህ በፊትም እንደዚህ ሀይምና እና ብሩኬ ተጣልተው፣ እንደውም ትዝ ካላችሁም ብሩኬ ሀይምን ትቶ ወደ ዱባ የሄደ ጊዜ ብዙዎቻችን ሃይምና ብሩኬ አይለያዩም ብለን ብዙዎቻችን አስተያ ሰተናል ማት ነው። በዛ ሰዓት ብዙዎቻችሁ ያፈራችሁ አላችሁ ማት ነው፣ ምክንያቱም ሲታረቁማን አሁንም ቢሆን ሀይሚና ብሩኬ መቼም አይለያዩም። ግን ወገኖች ካፋችሁ መጥፎ ነገር አይውጣ ከእጃችሁ ደግሞ መጥፎ ነገር አትጻፉ። ያላችሁ ደግሞ የሰው ሀገር ነው። እሷ ምንም ብትሆን፣ ብትታመም፣ ምንም ብትሆን አገሯ ላይ ነው ያለችው። ብትታመም እንኳን ሮጥ ብላ ሐኪም ቤት ሄዳ መታከም ትችላለች ማለት ነው። አረብ ሀገር ላይ ያላችሁ እህቶቼ፣ ሌላ ይቅና፣ ራሴን አመመኝ እንኳን ለማለት ለመዳም፣ ለመናገር ብዙዎቻችሁ የምትፈሩ እህቶቼ አላችሁ። ግን እዚጋ ዋይፋ ተመቸኝ ብላችሁ የምትሳደቡ እህቶቼ ሰውን እንኳን ባትፈሩ ሙስሊም የሆናችሁ አላህን መፍራት አለባችሁ። ክርስቲያን የሆናችሁ ደግሞ እግዚአብሔር መፍራት አለባችሁ። እንደዛ አስቀያሚ ስድብ አትሳደቡ። ምክንያቱም ገደል ትግባ ማለት በጣም መጥፎ ስድብ ነው። ታውቃላችሁ አይደለም? ብዙዎቻችን በዛ ሰው የምንሰድበው ይመስላናል እንጂ ያ የተሳደብንን ስድብ ለራሳችን ነው የሚሆነው ማለት ስለዚህ መሳደብ የለባችሁም ሀይሚ ልክናት ማለት አደለችም ግን ስጦታው ሲሰጣት አይ አልፈልግም ማለት ነበረባት ግን ተቀብለዋለች ግን እንደዛ አይነት ስድብ ገደል ግቢ የሚባል ስድብ እውነት በጣም ያስጠላል ማለት ነው እቺ ልጅ አትሳደብ መጥፎ ምላስ ካፎ አይወጣም ዘረኝነት የለባትም እና መሳደብ የለባችሁም ማለት ከቻላችሁ ቪዲዮ ይላት ካልቻላችሁም ደሞ አይታችሁ ማለት ትችላላችሁ። ብዙዎቻችሁም እጭ ዛሬ ከዳናይን ጋር ነው የመጣችሁ ቪዲዮ አላይን ብላችሁ ብዙዎቻችሁ ኮሜንት ያስቀመጣችሁ አልመብታችሁ ነው፣ ማየትም መብታችሁ ነው፣ አለማያታችን መብታችሁ ነው ማለት ነው። ስለዚህ ቤተሰብ ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋችሁንም አትርሱ። ከመሳደብ ራቅ ብሉ ነው የምላችሁ። ብዙዎቻችሁም ደግሞ አረብ ሀገር ላይ ነው ያላችሁ በሰላም እንደወጣችሁ በሰላም እንድትመለሱ ድዋ አድርጉ፣ በየሃይማኖታችሁ ማለት ነው። ታውቃላችሁ፣ ብዙዎቻችሁ ሁላችን ሶሻል ሚዲያ ትጠቀማላችሁ። ስንቱ በወጣበት የቀረ አለ። ስለዚህ ከመጥፎ ምላስና ከመጥፎ ኮሜት ራቅ በሉ ነው ምላስ። ጥሩ አይደለም እና ሀይሚ እህታችንም ደግሞ ደስ ካለን ቪዲዮ ማየት መብታችን ነው፣ ደስም ካላለን ደግሞ አለ ማየትም መብታችን። ማንም ያስገድድን ሰው የለም፣ ግን መጥፎ ስድብ አትስደቧት። እውነት ነው እምላችሁ እህት ያላችሁ መቼም እኔ እንጃ እንደዚህ አይነት ኮሚቴ የምታስቀምጡ እህቶቼ እህት የሌላችሁ ናችሁ። እህት ያላችሁ እንኳን እንደዚ አይነት ስድብ መቼም አትሳደቡ ማለት ነው። እና አሁንም ቢሆን ሀይሚና ብሩኬ መቼም አይለያዩ ነው ምላችሁ። ብዙዎቻችሁ ተጨንቃችኋል፣ ተጠባችኋል። ሀይሚና ብሩኬ ይለያያሉ እያላችሁ ብዙዎቻችሁ እያለቀሳችሁ ነው። አታልቅሱ። ብሩኬ በእርግጥ ሰሞኑን ጠፍተዋል። ይመጣል ወይ ነጌ ወይ ከነጌ ወዲያ በራሱ ቤት ከእጅ ይላል ማለት ነው። ብሩኬም የትም አይሄድም። ሀይሚና ብሩኬ መቼም አይለያዩም እላችኋለሁ። ለማንኛውም ላይክ ሰብስክሪብ